ስለዚህ ስለዝህልዎኩ ሙሉእ ብሙሉእ ግዜ ኮኑ ምጥቃም ዝኣክል ንስሓ ተተኣቱ ቄደር ተጠሚኡኩም ተትመፁ ዝምራፅ ማለት እዩ። ከዛ ሲጨርሱ ተጠምቀው ሲጨርሱ ለብሰው የሚመለሱት አንድ ሱሪ ልብስ ቢይዙ በቂ ነው። አላስፈላጊ የሆነ ብዙ ዕቃ ተሸክመው የሚሄዱ ሰዎች አሉና ቦታው ላይ ያለውን የንስሓም አገልግሎት የቄደር አገልግሎት አለ። ደሞ ንስሓ ገብተው ለማይመጡ ሰዎች መቀመጫ ያለው ሽንት ቤት ጭምር ሰርተን ማጠናቀቅ ችለናል። የከርሰ ምድር ውሃ በራሳችን ግቢ ቆፍረን አውጥተናል። ያው በቂ የሆነ የማረፊያ አዳራሽ አለ። 65 እና ሰባ ሰው የመጫን አቅም ያላቸው መኪናዎች መምህራንና ዘማሪያን ለአገልግሎት እንዲመቻቸው በአገልግሎት ላይ በጉዞ ላይ ዝማሬና የትምህርት አገልግሎት እየተሰጠ ነው የሚሄደው ገረ በርሜል ቅዱስ ጊዮርጊስ ሰማደ መጀረ ጉዞ ከነረቲ አካሄር ማተን አፋኖኒ ጋራ ጋራ ካንቤክ በስመ አብ ወወልድ ወመንፈስ ቅዱስ አህዶ አምላክ አሜን። ሰላም በሀገር ውስጥና ከሀገር ውጭ የምትገኙ ውድ ኦርቶዶክሳውያን እንደምን አላችሁ? ይህ ኤልሻዳይ ኦርቶዶክሳዊ ሚዲያ ነው። ኤልሻዳይ ኦርቶዶክሳዊ ሚዲያ በዚህ ሰዓት የምናቀርብላችሁ የጉዞ መረጃ ነው። እኔ ወንድማችሁ አላየ፣ ወንድማችን ዘማሪ ዳዊት፣ እንዲሁም ወንድማችን ሀብቶም ሶስታችን ንግግር እያደረግን ቆይታ እናደርጋለን። ከእኛ ጋር ስትሆኑ በዚህ ቪዲዮ ላይ ያሉ ጠቃሚ መረጃዎችን ትሰማላችሁ። ለጉዞ መዘጋጀት ለቅድመ ሁኔታዎች በሙሉ ይጠቅማችኋል ማለት ነው። ወንድማችን ዘማሪ ዳዊት በኦሮሞኛ ወንድማችን ሀብቶም በትግርኛ እኔ ወንድማችሁ አላየ በአማርኛ ጥያቄ እያደረግኩላቸው ለእናንተ ገለጻ እያደረግን ቆይታ የምናደርግ ይሆናል። ቪዲዮ ለብዙ ኦርቶዶክሳዊ እንዲደርስ ሼር ላይክ ሰብስክራይብ ማድረጋችሁን አትርሱ። ኤልሻዳይ ኦርቶዶክሳዊ ሚዲያ እንግዲህ በተለያዩ ጊዜ ለእናንተ ጠቃሚና አስተማሪ የሆኑ መረጃዎችን ከማድረስ ባሻገር በአሸዋ ማዶ ታምረኛው ጸበል ላይ የሚደረጉ ድንቅ ድንቅ ገቢረ ታምራቶችን በቪዲዮ ምስክርነት በማቅረብ እያቀረብንላችሁ እያዘጋጀንላችሁ ቆይታ አድርገናል። እንግዲህ አሁን ደግሞ ዛሬ የጉዞ መረጃ ነው ወደ እናንተ ይዘን የመጣ ነው። ወንድማችን ሀብቶም እንግዲህ በርሜል ቅዱስ ጊዮርጊስ ላይ ከጥቅምት ስምንት ጀምሮ 2017 ባደረግ ነው የመጀመሪያ ጉዞ ከኛ ጋር ሄደህ ቦታው ላይ ለአራት ወር ያክል እንግዲህ ማህበሩ የሚሰራቸውን ፕሮጀክቶች ጭምር በማሰራት ቦታው ላይ የሚመጡ ኦርቶዶክሳውያንን እንደዚህ የጉዞ መረጃ የምንመለስበትን ስለ ጸበሉ የሚያስፈልገውን ቅድመ ሁኔታ የሚጠይቁ ኢትዮጵያውያንና ኤርትራውያን እህቶች ወንድሞቻችን አማርኛ ቋንቋ ለመናገር የሚቸገሩትን ሁሉ ስታገለግልና ስታስተናግድ ነበር፣ ከአስተባባሪዎች ጋርና። እስቲ የነበርክበትን ቆይታ ባጭሩ ለመግለጽ ሞክር። እስቲ ይህንን ሚዲያ በትግርኛ ለሚሰሙ እህቶች ወንድሞቻችን፣ እስቲ እንዴት ነበር በርሜል ቅዱስ ጊዮርጊስ ጸበሉም ላይ ያለው አገልግሎት፣ ማህበሩም የሚሰጠውን አገልግሎት፣ አንተም የነበርክበትን ሁኔታ እስቲ ለመግለጽ ሞክር። እሺ። ወልድ መንፈስ ቅዱስ አህዱ

እንደዚህ በአማርኛ ቋንቋ አንዳንድ ጊዜ ትኬታቸው ላይ ስህተት ሲኖር መኪና ላይ የሚፈልጉትን ነገር ሲጠይቁ በጣም ይሸማቀቃሉ ይቸገራሉና እና አሁን አንተ በራስ ምን አይነት አስተያየት ቀርቦልሃል? ብዙሕ አስተያየት እዩ ዝቀርብ ምክንያቱም ያው ኣብ መላእ ዓለም ዝርከብ ኩሉ ትግርኛ ተናጋር ማሕበረሰብ ኣለና እንዶም መብዛሕትኡ ካብ ልዕሊ ሓምሳ ስልሳ ፐርሰንት ማለት

ካብ መጋቢት 21 እስካብ 30 ወይ ከዓ ብፈረንጆ ቆፃፅራ ካብ ማርች 30 እስካብ ኣፕሪል 8ን ኣብ ንገበሮ ጉዕዞ ኣቀዲሞም ክምዝገቡ መዘጋጣሚ ንፅውዕ ካብኡ ብዝተረፈ ኣድለይቲ ዝኮኑ ነገራት ነቲ ቦታ እሺ አሁን በርሜል ቅዱስ ጊዮርጊስ ላይ ሰዎች ቀድሞ እዝሁ ንስሐ ገብተው ቢሄዱ መልካም ነው። ጊዜ ስላላቸው ማለት ነው። ሁለተኛ መኝታ፣ ምንጣፍ፣ የሚለበስ የሌሊት ልብስ መቀየሪያ ልብስ ሳይበዛ በጣም ትልልቅ ሻንጣ ይዘው የሚመጡ ሰዎችም ስላሉ፣ እዛ ቦታ ላይ ሞቃት ስለሆነ አሁን አየሩ ወንዶች ሁለት ሶስት ቁምጣ ቢይዙ፣ ከላይ የሚለበሱ ሁለት ሶስት ቲሸርት ቢይዙ፣ ከዛ በኋላ ከዛ ሲጨርሱ ተጠምቀው ሲጨርሱ ለብሰው የሚመለሱት አንድ ሱሪ ልብስ ቢይዙ በቂ ነው። አላስፈላጊ የሆነ ብዙ እቃ ተሸክመው የሚሄዱ ሰዎች አሉና ቦታው ላይ ያለውን የንስሐም አገልግሎት የቄደርም አገልግሎት አለ ደግሞ ንስሐ ገብተው ለማይመጡ ሰዎች

መልካም እንግዲህ ያው ኤልሻዳይ በጎ አድራጎት እና መንፈሳዊ ጉዞ ማህበር ወደ በርሜል ቅዱስ ጊዮርጊስ ይሄን አገልግሎት ከጀመረ ሶስተኛ አመቱ ነው። እስከ ዛሬ ከምንሰራቸው ስራዎች ወይም ደግሞ ጉዞ ላይ ከምንሰጣቸው መንፈሳዊ አገልግሎቶች በማሻሻል የህዝቡንም ጥያቄ እየሰማን አስፈላጊ የሆኑ ነገሮችን በራሳችን መንገድ እያሟላን ብዙ ያሻሻልናቸው ነገሮች አሉ። ለምሳሌ ሽንት ቤት በራሳችን ዘመናዊ ሽንት ቤት እስታንዳርዱን የጠበቀ ለአቅመ ደካሞች፣ ለአረጋውያን መቀመጫ ያለው ሽንት ቤት ጭምር ሰርተን ማጠናቀቅ ችለናል። የከርሰ ምድር ውሃ በራሳችን ግቢ ቆፍረን አውጥተናል። ያው በቂ የሆነ የማረፊያ አዳራሽ አለ። እንዲሁም ደግሞ በአንድ ጊዜ እስከ ስልሳ አምስት እና ሰባ ሰው የመጫን አቅም ያላቸው መኪናዎች መምህራንና ዘማሪያን ለአገልግሎት እንዲመቻቸው

ንኣሸይ ዝነበራ ናብ ዓበይቲ ባሳት ንዘማርያን ንመምህራን ምቹ ዝኮነ ንተሳፈርቲ እውን መፃእቲ ተጓዓዝትና ምቹ ዝኮነ ባሳት ኣዘጋጅና ንፅበየኩም ኣለና ማለት እዩ። መልካም እሺ። በዚህ ጉዞ አገልግሎት እንግዲህ ሰዎች ከአዲስ አበባ ወደ ባህርዳር በረራቸውን ካደረጉ በኋላ ባህርዳር ኤርፖርት ላይ ኤልሻዳይ በጎ አድራጎትና መንፈሳዊ ጉዞ ማህበር መኪና ይዞ ነው የሚጠብቃቸው። ከዛ በኋላ ተቀብለን ሁሉንም መኪና ሲሞላ ሲሞላ ይዘን ወደ ማረፊያ ቦታ ይዘናቸው ሄደን የምናሳርፋቸው በማግስቱ ደግሞ በአንድ ላይ ተሰብስበን አድረን ወደ በርሜል ቅዱስ ጊዮርጊስ ጉዞ እናደርጋለን። ስለዚህ ሰዎች ከውጭ የሚምጡ፣ ከሀገር ውስጥ የሚምጡ ባህርዳር ላይ የማረፊያ ሁኔታ እንደማይቸገሩም ይሄንን አንተ ደግሞ ብታብራር ነው። ገና ሲጀመር ማስታወቂያ ጀሚሩ ያው ፍሉጥ እዩ ካብ መበገስ ዕለት ጀሚሩ ኣብ ኢድና ይኹን ማለት እዩ ኩሉ ነገር መዕረፍ ይኹን ትራንስፖርት ይኹን ኩሉ ነገር ማለት እዩ

ወንድማችን ዘማሪ ዳዊት ደግሞ ይህንን ሚዲያ ወይም ደግሞ ይህንን ፕሮግራም ለሚከታተሉ እህቶች፣ ወንድሞች ደግሞ የጉዞ መረጃዎችን በደንብ አድርጎ ግልጽ አድርጎ የተብራራ መረጃ ይሰጠናል። ከእሱ ጋርም ቆይታ እናደርጋለን። እንግዲህ ይህንን ፕሮግራም ስናዘጋጅ ለሌላ ነገር አደለም። ምናልባት ብዙ ሰዎች ከሌላ ነገር ጋር የሚያያይዙት ሰዎች ይኖራሉ እና እንግዲህ ያው ማን ይናገር የነበረ ማን ያርዳ የቀበረ ነው እኛ ጋር በጣም ብዙ ሰው ይመጣል። ብዙ ሰው ይመጣል ማለት አማርኛ የማይሰሙ ኦሮሞኛም የማይሰሙ ትግረኛም የማይሰሙም የማይናገሩም ብዙ ሰዎች የተለያየ ቋንቋ የሚናገሩ የእምነቱ ተከታይም ያልሆኑ ችግር ስለሆነ መፍትሄ ስለሆነ የሚፈልጉት ጸበሎ ያድናል፣ ይፈውሳል ሲባሉ ከሀገር ውስጥም ከሀገር ውጭም የእምነቱ ተከታይ ያልሆኑም ሰዎች እውቀትም የሌላቸው ሰዎች እንደገናም ደግሞ ይሄንን ፕሮግራም መስማት የማይችሉ ሰዎች ሰምተውም ደግሞ መናገር የማይችሉ ሰዎች ወደ ቦታው መሄድ የሚፈልጉ ሰዎች አሉ። ይሄንን በሚናገሩት ወይም በሚሰሙት ቋንቋ ግልጽ ሆኖ እንዲደርሳቸው ነው። እኛ ጋር ሲደውሉ አማርኛ መናገር አልችልም ይላሉ። አለመናገራቸው ኃጢአት አይደለም። ሰው የሚናገረው እንዳደገበት እንደኖረበት አካባቢ ነው። እኔ ለምሳሌ ሐምሳ ስልሳ ቋንቋ ብችል ደስ ይለኛል። ሐዋርያቶች ሰባ ሁለት ቋንቋ ሲናገሩ ከማንም ጋር ይጣሉም ነበረ። በአንድ ቀን ትምህርት ሦስት ሺህ አሕዛብን አስተምረው አስጠምቀዋል። ቋንቋ ለመከፋፈያ፣ ለፖለቲካ፣ ለሌላ ግብዓት ሳይሆን ለመግባቢያ ነው የተፈጠረው። ስለዚህ ሐዋርያቶች በሚዞሩበት አካባቢ የሚሰሙትንና የሚናገሩትን ቋንቋ ሐዋርያቶች ይችሉ ስለነበረ በተሰጣቸው ተልኮና በተሰጣቸው በሚሰጡት የወንጌል አገልግሎት ትርፋማና ውጤታማ መሆን ችለዋል ማለት ነው። ስለዚህ ይሄንን አሁን ፕሮግራሙን ለሚከታተሉ ኦርቶዶክሳውያን በሚችሉት ቋንቋ በሚሰሙት ቋንቋ ይህንም ፕሮግራም በደንብ አድርገው እንዲገባቸውና እንዲረዱ ለማድረግ ስለሆነ፣ ወንድማችን ዘማሪ ዳዊት ደግሞ እንግዲህ አንተን የምጠይቅህ ጥያቄ አይኖርም። የመጋቢት 21 የጉዞ ፕሮግራማችንን በደንብ አድርገህ ግለጽላቸው። መቃባ መቃይልማ ከነፈረ ቁልቁሉ ሰደን በቃቶ እኮ አሜን

ጉዞ ከነረቲ አካሄድ ማቶ እሴን ያፌሬራ። የተወደዳችሁና የተከበራችሁ አድማጭ ተመልካቾቻችን እንግዲህ የነበረን ቆይታ ይሄን ይመስል ነበረ። ያው ሁሉም ወንድማችን ዘማሪ ዳዊትም ወንድማችን ሀብቶምም ያው በሚገባ የጉዞ መረጃውን ገልጸውታል። እንግዲህ የምዝገባ ጊዜያችን በኢትዮጵያ አቆጣጠር መጋቢት አምስት ድረስ ብቻ ነው የበርሜል ቅዱስ ጊዮርጊስ ጉዞ ምዝገባ የሚካሄደው። በጣም ብዙ ተመዝጋቢ ነው ያለው ቀን በቀን በጣም ብዙ ሰው ነው እየተመዘገበና ትኬት እየቆረጠ ያለው። የአሁኑ ጉዟችን ደግሞ ለየት የሚያደርገው አቡነ ሀራ ድንግል ገዳመ ወህንያት አንድነት ገዳምና ጣና ገዳማት ላይ ከሚገኙ ደሴቶች መካከል እንጦስ ኢየሱስ፣ ክብራን ገብርኤል፣ ደብረ ማርያም ላይ ገብተን እንሳለማለን፣ በረከት እናገኛለን። በርሜል ቅዱስ ጊዮርጊስና ምርት ደለጎ ቅድስ ኪዳነ ምሕረት ላይ ደስ የሚል ቆይታ የአምስት ቀን ጥምቀት አድርገን እንመለሳለን። እንግዲህ እግዚአብሔር አምላካችን ቢወድና ቢፈቅድ መጋቢት 21 እስከ እስከዛሬ በርሜል ቅዱስ ጊዮርጊስ ላይ ካደረግነው መንፈሳዊ ጉባኤና መንፈሳዊ ጉዞ በተለየ መንገድ ከፍተኛ የሆነ የሰው ቁጥርና ከፍተኛ የሆነ መንፈሳዊ አገልግሎት አገልግለን እኛም በረከት የምናገኝበት ጉዞ እንደሆነ እንጠብቃለን። ነገር ግን በቅድሚያ ያው የፕሌን ትኬት ስለሚሞላብን ከመጋቢት አምስት በኋላ ትኬት ለመቁረጥ ስለምንቸገር እስከዛ ድረስ በማንኛውም ሰዓትና በማንኛውም ጊዜ ስልክ በመደወል በአካል ቢሮ በመምጣት ቀድማችሁ እንድትመዘገቡ መልእክታችንን እያስተላለፍን ኤልሻዳይ በጎ አድራጎትና መንፈሳዊ የጉዞ ማህበር ጋር ስትመጡ ደረጃውን በጠበቀ የትራንስፖርት አገልግሎት መምህራንና ዘማሪያን በመኪና ላይ አገልግሎት እየሰጡ ትጓዛላችሁ። እንዲሁም ደግሞ ቦታው ላይ በቂ የሆነ ምቹ ማረፊያ ለህዝበ ክርስቲያን የሚመጥን ማለትም ለቤተ ክርስቲያኒቷም ለህዝበ ክርስቲያንም አመቺ የሆነና ሰው የሄደበትን ዓላማ በማይረሳበት መንገድ የማህበር ጸሎት በማረፊያ አዳራሽ ላይ እየተደረገ በአግባቡ መንፈሳዊ አገልግሎት እየተሰጠ የሚታረፍበት ምቹ የሆነ አዳራሽ ማረፊያ በራሳችን ያዘጋጀ ነው አለ። እንዲሁም ደግሞ ስታንዳርዱን የጠበቀ ዘመናዊ ሽንት ቤት ከግቢያችን፣ ከርሰ ምድር ውሃ በቂ የሆነ አገልግሎትን በእኛ በኩል ማግኘት ይችላሉ። ኤልሻዳይን ተመራጭ እንድታደርጉ በ በ0965 454545 ላይ በመደወል ቀድማችሁ ተመዝገቡ። በተጨማሪ በዚሁ ከቪዲዮ ስር በሚሄዱ ስልክ ቁጥሮችና የማህበራችን አካውንት ገቢ በማድረግ ቴሌግራም፣ ዋሳብ፣ ኢሞ ላይ ታገኙናላችሁ። ቢሮ መምጣት ባትችሉ ደረሰኝና ፓስፖርታችሁን ወይም መታወቂያችሁን ያላችሁን አይዲ ወደኛ መላክ ትችላላችሁ ማለት ነው። እንግዲህ ለዛሬ ይሄን ይመስል ነበር ፕሮግራማችን። ሀሳብ አስተያየታችሁን ኮሜንት ላይ ጽፋችሁ ደግሞ የምናስተካክለው ነገር ካለ ለቀጣይ እናስተካክላለን። በዚህ ጉዞ ላይ እኔ ወንድማችሁ አላየ፣ ወንድማችን ዘማሪ ዳዊት፣ ወንድማችን ሀብቶም፣ ሌሎች የማህበሩ መምህራንና አስተባባሪዎች እንዲሁም ደግሞ ታላላቅ አባቶችና መምህራን ዘማሪያን እንደሚገኙ በቅርብ ይፋ እናደርግላችኋለን። ከሀገር ውጭ ሆናችሁ ይህን ሚዲያ ለምትከታተሉ እንግዲህ በቅርብ ኤልሻዳይ በጎ አድራጎትና መንፈሳዊ የጉዞ ማህበር ያው ምዕራብ ካናዳ ላይ ወደ በርሜል ቅዱስ ጊዮርጊስ ለመጓዝ ለምትፈልጉ ትኬት መቁረጥ የምትችሉበትን ቢሮ አዘጋጅቶ መጥቷል። ሌሎች አገራቶች ላይ ደግሞ በቅርብ ይፋ እናደርግላችኋለን። ለጊዜው ግን እንግዲህ የትንሣኤ በዓልን ምክንያት በማድረግ መላቅ የጉዞ ወኪል ወደ ሀገረ ኢየሩሳሌም ከካናዳ ወደ ኢየሩሳሌም የትንሣኤ በዓልን ለማክበር ለምትፈልጉ ሁሉ ምዝገባ እንድታደርጉ በዙ አጋጣሚ ጥሪያችንን እያስተላለፍን ነው። መላቅ የጉዞ ወኪል እንግዲህ ካናዳ ላይ ማልብራዎት የቢሮ ቁጥር 660 ላይ ማልቭራወት ህንፃ ላይ ምዕራብ ካናዳ ማለት ነው። ማልቭራወት የቢሮ ቁጥር 660 ላይ ትኬት ማግኘት ትችላላችሁ። የበርሜል ቅዱስ ጊዮርጊስንም በቂ መረጃና ትኬቱንም እዛው ማግኘት ትችላላችሁ ማለት ነው። ካናዳ ላይ እንግዲህ አሜሪካ ላይ፣ አውስትራሊያ ላይ፣ ጀርመን ላይ ደግሞ በቀጣይ በደንብ አድርገን ይፋ እናደርጋለን፣ አድራሻዎቻችንም ማለት ነው። ለአሁኑ ግን ከካናዳ ወደ ኢትዮጵያ መጥታችሁ ከእኛ ጋር ወደ በርሜል ቅዱስ ጊዮርጊስ ጉዞ ለምታደርጉ ሁሉ ከታች ስልክ ቁጥር እናስቀምጥላችኋለን። ደውላችሁ መረጃ ማግኘት ትችላላችሁ ማለት ነው። በሌላ የኤልሻዳይ ኦርቶዶክሳዊ ሚዲያ ፕሮግራሞች ጋር እስከምንገናኝ ድረስ ለዛሬ የነበረን ቆይታ ይህን ይመስል ነበረ ቸር